ፋሲል አልታደሰም፣ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ይህ እድሳት የተደረገለት የፋሲል አብያተ መንግስታት የምረቃ ስነ ስርዓት ላይ ከጠቅላይ ሚኒስትር አብይ አህመድ የተደመጠ ሀሳብ ነው። የቀደምቶቻችን ድንቅ ብላትና ትጋት የወለደው እሱም በዘመነኛው ትውልድ ሂደቱ ቀጥለው ቢሆን ኖሮ የአገር መልክ ምን ሊመስል እንደሚችል መገመት አያዳግትም። የትናንት መነሻውን ያልዘነጋ መንደርደሪያውን ያበጃልና ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም አያጠፋም። ሁላችን እድሜያችን ከፍ እያለ በሄደ ቁጥር መለስ ብለን እድገታችን፣ አስተዳደጋችንን፣ ጎረቤቶቻችንን በማስታወሻ በፎቶ እናስታውሳለን። ኋላውን ማስታወስ የሁሉ ሰው ተፈጥሯዊ ልማድ ነው። ኋላውን ማስታወስ የቻለ ሰው ማኅበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። የታሪክ የባህልና ቅርስ መቤቷ ጎንደር ብዛነቷ እንደተጠበቀ ሆኖ የተመረቀው የፋሲል አብያተ መንግስታትና የተጀመሩ አዳዲስ ፕሮጀክቶች ለከተማዋ ድምቀት ከፍ ሲልም ልዩ መገለጫ የቀጣይ ዘመንም ተስፋዎቿ ናቸው። ትብብርን በማስቀደም አልቆ ማስቀጠል ደግሞ ቀጣይ የቤት ስራ ይሆናል። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል። እኛ ለማቆየት ሞክረናል። አለቃችሁ ጎንደርን ብትሰሩ! የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ! ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ፣ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት፣ ምኞትና ስራ መሆን አለበት። ጎንደር ስሟንና ታሪኳን በሚመጥን መልኩ በተለያዩ የከተማ አካባቢዎች የተለያዩ የልማት ስራዎች እየተከወኑ ያሉም የልማት ስራዎቹ የከተማዋንና የአካባቢውን ነዋሪዎች ተጠቃሚ የሚያደርጉ ከመሆናቸውም በላይም ከፍታዋን የሚጨምሩ ናቸው። ታዲያ እኚህ ስራዎች ልክ እንደ ታላቁ የፋሲል አብያተ መንግስታት፣ አምረው ከፍጻሜ እንዲደርሱ የሁሉንም ትብብርና ድጋፍ ይሻሉ። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ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 ከዚህ ባለፈም ልዩነቶችን በማጥበብ ለእንዲህ ያለ ስራ በጋራ መትጋት ጠቀሜታው ለትውልድም የተሻገረ በመሆኑ ሁሉም ሊተገብረው ይገባል። ዘላቂ ሰላምን በማረጋገጥ ያሉ በጎ እድሎችን መጠቀም መቻል ደግሞ ጊዜ ሊሰጠው የሚገባ ጉዳይ አይሆንም። ዛሬ ጎንደርን ባህር ዳርን፣ ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም።